ትሰራላችሁ ትለፋላችሁ። በተለያዩ ሚዲያዎች እና በተለያዩ ፊትነስ ኢንፍሉዌንሰሮች በኒትሪሽኒስቶች የሚሰጧችሁን ምክሮች እንዳለ ለመተግበር ትሞክራላችሁ። ግን አሁንም ስባችሁን ማቅለጥ እጅግ በጣም ተቸግራችሁ ሊሆን ይችላል። የዚህን እንግዲህ ወሳኝ የሆኑ ነገሮች እነግራችኋለሁ። እድሜያችሁ ላይሆን ይችላል፣ ጄኔቲክሳችሁ ላይሆን ይችላል፣ ወይም ደግሞ የእናንተ ጥረት ማነስ ላይሆን ይችላል። በዋነኝነት እንግዲህ አብዛኞቹ በዓለም ላይ ያሉ ፋትን ወይም ደግሞ ስብን ማቅለጥ የሚፈልጉ ሰዎች ከሚሰሯቸው አምስት ወሳኝ ስህተቶች መካከል አንዱ ላይ ስህተት እየሰራችሁ ሊሆን ይችላል ለውጣችሁን ልታዩ ያልቻላችሁት። ስለዚህ በዛሬ ቪዲዮ እነዚህን ስህተቶች እንመለከታለን። በተቻለ መጠን ደግሞ ሰዎች ወይም ደግሞ የተለያዩ ፊትነስ ኢንፍሉዌንሰሮች የመከሯችሁን ነገሮች ላይ እነዚህን አምስት ስህተቶች እያስወገዳችሁ ብትሄዱ ደግሞ በተሻለ ስባችሁን ማቅለጥ እንድትችሉ ያደርጋችኋል። ለማንኛውም እንግዲህ ከፕሮግራማችን ጅማሮ እስከ ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኩኝ። አዲስ የሆናችሁ የቤተሰባችን አባላት ሰብስክራይብ በማድረግ እንድትጀምሩ ላይክ፣ እንዲሁም ደግሞ ሀሳባችሁን የመሰላችሁን፣ በቀጣይ እንዲሰራ የምትፈልጓቸውን ነገሮች ደግሞ በኮሜንት እንድታሰፍሩልኝ በትዕትና ጠይቃለሁ። አብረን እንቆይ። በስም ማቅለጥ ሂደት ላይ እንግዲህ የመጀመሪያውና ትልቁ የምንሰራው ስህተት በጣም ትንሽ መመገብ ነው። እዚህ ጋር ተቃራኒ እንዳይሆንባችሁና ግራ እንዳትጋቡ እፈራለሁ። ስለዚህ በደንብ አድርጋችሁ ማብራሪያዬን እንድታደምጡኝ ይፈልጋለሁ። ሰዎች እንግዲህ ስብን ማቅለጥ ይፈልጋሉ። ስብን ማቅለጥ ሲፈልጉ ደግሞ ብዙ ሰዎች ምን ብለው ይመክሯቸዋል? የምትመገበውን ነገር ቀንስ ይሏቸዋል። ወይም ደግሞ ከፍተኛ የሆነ ዴፊሲት እንዲያደርጉ አነስተኛ የሆነ ካሎሪ እንዲጠቀሙ ያደርጓቸዋል። ይሄ እንግዲህ የተወሰነ ለውጥ ያለው ይመስለናል። ነገር ግን የስብ ማቅለጥ ሂደታችንን ወረስጥ የሚያደረግብን እንዲቆም የሚያደርግብን ትልቁ ምክንያት ነው። እንዴት ነው አንድ ሰው ካሎሪ ቀንሶ ነገር ግን ፋትሎ ሲቆምበታል እያልክ ያለው የሚለውን ሪዝነብል ሆኜ ሳይንቲፊክ በሆነ መንገድ ለማስረዳት ልሞክር። አንድ ሰው እንግዲህ ስብን ለማቅለጥ በሚያደርገው ሂደት ላይ በጣም ከፍተኛ ካሎሪ የሚቀንስና ትንሽ ካሎሪ ብቻ የሚመገብ ከሆነ ሰውነቱ ወደ ረሃብ ይገባል። ይሄ ረሃብ ወይም ስታርቪንግ ሞድ ወይም ክሬቪንግ የምንላቸው ይሄ የመራብ አይነት ስሜቶች የሚያመጡት እጅግ በጣም ብዙ ጣጣዎች አለ። በተለይ ደግሞ ሆርሞኖች ላይ የሚያመጡት ጫና ቀላል አይደለም። የመጀመሪያው ነገራችን እንግዲህ ሰውነታችን በከፍተኛ ሁኔታ እየተራበ ሲመጣ ምን ያደርጋል? ሜታቦሊዝሙን በከፍተኛ ሁኔታ እንዲቀንስ ወይም ደግሞ ስሎ እንዲል ያደርገዋል። ሜታቦሊዝም ማለት ከዚህ በፊት አብራርቻለሁ። ምግብን የመፍጨት ከምግቦቹ ደግሞ ሰውነትን የመገንባት ሂደት በአጠቃላይ ወይም በሰውነታችን ውስጥ የሚከናወኑ ኬሚካል ሪአክሽኖች በአጠቃላይ ሜታቦሊዝም እንለዋለን። አንድ ሰው ሜታቦሊዝሙ በጣም ዝቅተኛ ሆነ ማለት ፋትን የማከማቸት አቅሙ ከፍተኛ ይሆናል። ለምንድን ነው ሜታቦሊዝሙ ዝቅተኛ የሚሆነው ካላችሁ፣ ሰውየው በቂ ምግብ እያገኘ አይደለም፣ እየተራበ ነው። ስለዚህ ሰውነታችን ምንድን ነው የሚያስበው? ይሄ አካል በጣም ከፍተኛ አደጋ ውስጥ ነው፣ ረሃብ ውስጥ ነው ብሎ ያስባል። ስለዚህ ለኢመርጀንሲ እንዲሆን ባገኘው ምግብ ባገኘው ንጥረ ነገር እያካፈለ ምን እንዲሰራ ያደርጋል ማለት ነው። ስብ እንዲከማች ያደርጋል። ሜታቦሊዝማችንን በሌላ አገላለጽ በጣም ዝቅተኛ እንዲሆን ያደርጋል። በጣም ሜታቦሊዝማችን ዝቅተኛ ከሆነ ወደ ሰውነታችን የሚላከው ኢነርጂ አነስተኛ እየሆነ ይመጣል። ሌላው ከምግብ ያገኘነው ኢነርጂ ደግሞ ስብን እንዲከማች ያደርገዋል። ለዚህ ቀላል ምሳሌ ልንገራችሁ። በተለያየ ሁኔታ በተለያየ አጋጣሚ ሰዎች ለረሃብ ሲጋለጡ እና በረሃብ ሲጠቁ ሰውነታቸው እጅግ በጣም ይከሳል። ነገር ግን ምን ይሆናል ካላችሁ ሆዳቸው ግን ያብጣል እዚህ ጋር አጥንታቸው እየታየ ነገር ግን እምብርታቸው አካባቢ ሆዳቸው ይነፋል። ለምንድን ነው ካላችሁ እስኪኒ ፋት የምንለው አይነት ነገር ወይም ደግሞ በሰውነታቸው ውስጥ ሌላ ቦታ ቀጭን ሆኖ ሆዳቸው ግን እያበጠ እንዲመጣ ሲያደርግ ሰውነታችን ለአደጋ ጊዜ ብሎ ምን ያከማቻል ማለት ነው። ስብን ማከማቸት ይችላል ወይም ደግሞ ይጀምራል ማለት ነው። ስለዚህ በጣም ዝቅተኛ ምግብ መመገብ ወይም ደግሞ ካሎሪ ዴፊሲት ውስጥ መግባት ውጤታችንን በተቃራኒው እንዲሄድብን ያደርጋል። የሚገርማችሁ ያው እዚህ ጋር ፐርሰናል አታክ ማድረግ አይደለም ግን አንዳንዶች ቲክቶክ ላይ ምናምን የአርባ ቀን የሰላሳ ቀን ምናምን በውሃ ብቻ በኤሌክትሮላይት ብቻ ለመቆየት ሲሞክሩ፣ ቪታሚንን በመውሰድ ብቻ ለመቆየት ሲሞክሩ ታያቸዋላችሁ። ይከሳሉ። አዎ ማንም ሰው ሊከሳ ይችላል። ይሄ አጥንታችሁ ሊወጣ ይችላል። ሰውነታችሁ በጣም ሊቀጥን ይችላል። ግን የሚገርመው ነገር እነዚህን ሰዎች ልብሳቸውን አውልቀው ብታያቸው ሲክስ ፓክ ግን አይወጡም። የሁላ ጾሞ አርባ ቀን ጾሞ እያልኳቸው ነው። ቲክቶክ ላይ የሰሯቸውን ቪዲዮዎች ተመልከቱ። ምናልባት እነሱ እየበሉ ይሁን አይሁን አናውቅም፣ በውሃ ፋስት ብቻ አድርገው። ነገር ግን አሁንም ምን ይሆናል? ሆዳቸው እንደተወጠረ ነው። ሶ ወይ ወደ ኤክሰርሳይዝ ሲመለሳሉ፣ ወይ ደግሞ ከእንደገና ያንን ፕሮሰስ ይጀምሩታል። ስለዚህ የመጀመሪያውና ትልቁ ስህተት እንግዲህ ምን ማድረግ ነው፣ በጣም አነስተኛ ምግቦችን መመገብ። ይሄ ለችግር ሊያጋልጥ ይችላል። ታዲያ እንዴት ነው ዴፊሲት የማደርገው ካላችሁ፣ አሁን ኖርማሊ ሰውነታችሁ ካለበት የአመጋገብ ቴክኒክ ወይም ሂደት የተወሰነ ካሎሪ ብቻ ቀንሱ። 300 ካሎሪ ብቻ ብትቀንሱ፣ 200 ካሎሪ ብቻ ብትቀንሱ፣ ሰውነታችሁ ፋትን ሉዝ እያደረገ መሄድ ይችላል። ስለዚህ አንድ ሰው ስብን ለማቅለጥ መራብ መፍትሄ አይደለም። ካሎሪ መቀነስ ይገባል፣ ግን መራብ ደረጃ ድረስ መሄድ የለበትም። ይህንን ልታውቁ ይገባል። በሁለተኛ ደረጃ የምናገኘው እንግዲህ ከመጠን በላይ ወይም ደግሞ የተራዘመ ካርዲዮን መስራት ነው። እንግዲህ አንዳንድ ሰዎች ወደ ጂም ሲገቡ መሮጫ ላይ ይሮጣሉ፣ የተለያዩ ክሮስ ወክ ያደርጋሉ፣ ሮዊንግ ማሽን ላይ ይሰራሉ። ከዛ ያውን ሁላ ካርዲዮ አይነት ኤክሰርሳይሶችን ከሰሩ በኋላ ተመልሰው ደግሞ ወደ ኤሮቢክስ ሴሽን ይገባሉ። ኤሮቢክ ሴሽን ከገቡ በኋላ ደግሞ ለአንድ ሰዓት የሚጠጋ ይሰራሉ። አንዳንዶች ቦታ ላይ ደግሞ እንደውም ከአንድ ሰዓት በላይ ወርካውት እንዲያደርጉ ያደርጓቸዋል። ይህን የምታደርጉ ከሆነ አሁኑኑ ክሊርሊ ልንገራችሁ ፋታችሁን ሎስ አታደርጉት። ለምን ካላችሁኝ፣ ምክንያቱም እንዴ ካሎሬን በከፍተኛ ሁኔታ እያቃጠልኩ ነው፣ ለምንድን ነው ሎስ ማላደርገው ብላችሁ ልትሉ እንችላላችሁ። በደንብ አድርጋችሁ አሁን የምላችሁን ነገር ስሙ። ሰውነታችን እንግዲህ በጣም የተራዘመ ወይም ደግሞ ከፍተኛ ካርዲዮ በሚሰራበት ሰዓት ላይ ከፍተኛ የሆነ የኢነርጂ ዲማንድ ወይም ደግሞ የኢነርጂን የማቃጠል ሁኔታ ውስጥ እንዲገባ ያደርገዋል። አዎ ኢነርጂው መቃጠሉ ካሎሪ በርኒንጉ ጥሩ ነው፣ ግን ችግሩ ምንድን ነው ካላችሁኝ አያይዞ መስላችሁን ይዞባችሁ ይጠፋል። ይሄ ማለት ከፍተኛ የሆነ የጡንቻ ማጣት ውስጥ ትገባላችሁ። አንድ ሰው ወደዳችሁም ጠላችሁም ሴትም ሆነ ወንድ ጡንቻውን እያጣ መጣ ማለት በግልጽ ቋንቋ ሳርኮፒኒያ ኬዝ ውስጥ ገባ ማለት ነው። ይሄ ማለት ምን ማለት ነው? በቀላሉ ወደ ማርጀት ህይወቱን ወይም እድሜውን እያፈጠነ ነው ማለት ነው። በሌላ አገላለጽ ቶሎ እያረጀህ ነው፣ ቶሎ እያረጀሽ ነው ማለት ነው። ምክንያቱም አንድ ሰው አረጀ የምንለው መስሉን ሉስ ሲያደርግ ነው። ቆዳው በጣም ስስ እየሆነ ይመጣል። ፋት ግን ዴቨሎፕ ያደርጋል። ከዚህ በተጨማሪ እንግዲህ በጣም ጡንቻውን ብትነኩት ምንም አይነት ሊጨበጥ ሀርድን የሆነ ጠንካራ የሆነ ቦታ ታጡበታላችሁ። ስለዚህ በሌላ ቋንቋ ስብን ከማቅለጥ ይልቅ ወደ ማርጀት አንድ ስቴፕ እየቀረባችሁ ነው የምትመጡት። ስለዚህ የተራዘመ ካርዲዮ ኦቨር የሆነ ከአቅም በላይ የሆነ እጅግ በጣም የሚያደክም ካርዲዮ ኤክሰርሳይሶችን መስራት አስፈላጊ አይደለም። የተቆጠበ ኢነርጂው የተመጠነ ካርዲዮ መስራት ያስፈልጋል። ስለዚህ ይሄንን እያደረጋችሁ ከሆነ ስባችሁን እንዳትቀንሱ ከሚያደርጓችሁ ነገሮች መካከል አንዱ ስለሆነ ልትጠነቀቁ ይገባል ማለት ነው። በሶስተኛ ደረጃ የምናገኘው በቂ የሆነ የስትሬንግዝ ወርካውቶች ወይም ደግሞ ሬዚስታንስ ትሬኒንጎች ክብደት ማንሳት ሊሆን ይችላል። የተለያዩ የክሮስፊት ወርካውቶችን መርሳት ነው። አንዳንድ ጊዜ እንግዲህ ሰዎች ኖ፣ እኔ ጡንቻ መገንባት አልፈልግም፣ ይችን ቦርጬን ብቻ ካቃጠልኩ ይበቃኛል ይሉና ካርዲዮ መስራት ላይ ፎከስ ያደርጋሉ። ነገር ግን በትይዩ ጎን ደግሞ የክብደት ማንሳት ስራዎችን፣ ሬዚስተንስ ትሬኒንጎችን የማይሰሩ ከሆነ በተቃራኒ ይሆናል ውጤታቸው። አንደኛ ሰውነታቸው ወይም ደግሞ ጡንቻቸው ጫና ውስጥ ስለማይገባ ሰውነታቸው ምን ማድረግ አይጀምርም ማለት ነው፣ ጡንቻ መገንባት አይጀምርም። ቅድም ያልኳችሁን ጡንቻ የመገንባት ሂደታቸውን ደግሞ ካሳነሱ ምን ይሆናል ማለት ነው? ጡንቻቸውን አብረው ከስብ ጋር እያጡት ይመጣሉ። ሰው የሚስብ ሳይሆን የሚያስጠላ አቋም እንዲኖራቸው ያደርጋሉ። ስባቸው ደግሞ ጡንቻቸው ደግሞ በቀላሉ የሚሰባበር ከሆነ ለምንድ ነው ስባቸውን የሚያቃጥለው? በደንብ አድርጋችሁ ስሙ። ለሰውነታችን ጡንቻችን ምንም አይነት ውድ አይደለም። አጥንታችንን ካነቃነቀልን አጥንታችንን እስካንቀሳቀሰልን ድረስ በቂው ነው። ይህንን መዘርጋትና ማጠፍ እስከቻለ ድረስ ጡንቻ ያን ያህል አስፈላጊ አይደለም። እስከ ዕለት አልመስሎኝ። ስለዚህ ምን አያደርግም? ሰውነታችን ጡንቻን መገንባትን፣ ጡንቻን ከፍ ማድረግን ይሄ ፕሮሞት አያደርግም፣ አያበረታታም። ይልቁንስ ምንድን ነው የሚያደርገው? ስብ ግን ለሰውነታችን በጣም ውድ ነው። ለምን ካላችሁ በአደጋ ጊዜ ወይም ደግሞ በችግር ጊዜ የጠቀመዋለሁ ብሎ ስለሚያስብ ኢነርጂን እያጠራቀመን ያለው ስለዚህ ጡንቻችሁን በቀላሉ ሉዝ እያደረጋችሁ ከሆነ ያሳጠራችሁትን ካሎሪ በካርዲዮ እያወጣችሁት ያለውን ጉልበት በጡንቻው ማካከስ ይችላል ማለት ነው። ስለዚህ ምናችሁን ይጎሎ ይገድበዋል ማለት ነው። የስብ ማቃጠል ሂደታችሁን ደግሞ በተቃራኒው እንዲገደብ ያደርጋል። ተግባብተናል። ስለዚህ ይህንን ስህተት መስራት አያስፈልጋችሁ። ሶ የክብደት ማንሳት ስራዎችን ግን ብትሰሩ ብዙ ጥቅም ይኖረዋል። አንደኛ ጡንቻችሁን ሉዝ ማድረግ ነገር ይቀንሳል አልኳችሁ ሁለተኛውና ትልቁ ደግሞ አዳዲስ የሆነ ቲሾዎችን መገንባት ትጀምራላችሁ። አዳዲስ የሆኑ ቲሾዎች እየተገነቡ መጡ ማለት በሌላ ቋንቋ፣ ግልጽ በሆነ አነጋገር ምን እየሆነ ይመጣል? ተጨማሪ ጉልበት የሚፈልግ ተጨማሪ ኢነርጂን የሚፈልግ አዲስ አካል አመጣችሁ ማለት ነው። ልክ በተመሳሳይ በጀት አዲስ የቤተሰብ አባል ወደ ቤተሰባችን እንደመቀላቀል ማለት ነው። ተግባባን አደለ? ስለዚህ ጡንቻ እያበዛን እየጨመርን በመጣን ቁጥር ስብ የማቅለጥ ሂደታችንን ደግሞ ምን እያደረግኑ እንመጣለን? እየጨመር ነው፣ እያፈጠን ነው፣ እያፈጠን ነው እንመጣለን ማለት ነው። በመቀጠል የምናየው እንግዲህ ደካማ የሆነ የእንቅልፍ ባህል ካላችሁ ነው። ብዙ ሰዎች እንግዲህ እንቅልፍን አብዝቼ ብተኛ እንዲሁም ስብን አከማቻለሁ ብለው ይፈራሉ፣ ወይም ደግሞ ያስባሉ። ይሄ በጣም የተሳሳተ አመለካከት ነው። አንድ ሰው እንቅልፉን በጣም በቀነሰ ቁጥር፣ ባጣ ቁጥር ምን እየሆነ ይመጣል? የኮርቴዞል ሆርሞኑ ደግሞ በከፍተኛ ሁኔታ እየጨመረ ይመጣል። ስለዚህ አነስተኛ እንቅልፍ ከፍተኛ የሆነ ኮርቴዞል እንዲኖር ያደርጋል። ከፍተኛ የሆነ ኮርቴዞል ደግሞ ወንዶች ላይ ምን ያመጣል? ዝቅተኛ የሆነ ቴስቴስትሮን እንዲመጣ ያደርጋል። በዚህ ጊዜ ጡንቻችሁን እያጣችሁ፣ ኮርቴዞል ደግሞ በተሻለ የጭንቀት ሆርሞን ነው፣ የስትረስ ሆርሞን ነው። ስለዚህ የተሻለ ፋት ዴቨሎፕ እንድታደርጉ እንድትሰሩ እንጂ እንድታቀልጡ እንድታጠፉ አያደርጋችሁም። ስለዚህ አንድ ሰው እንቅልፉ የሚዛባ ከሆነ በቂ እንቅልፍ የማይተኛ ከሆነ ስብን የበለጠ እያከማቸው እያከማቸ ይመጣል። ስለዚህ አንድ ሰው ስብን ለማስወገድ ከፈለገ በቂ እንቅልፍ መተኛት መቻል አለበት። በትንሹ በቀን ውስጥ ከሰባት እስከ ስምንት ሰዓት መተኛት አለበት። ቢቻል ደግሞ ስምንት ሰዓት ሁሌ እየተኛ ቢንቀሳቀስ ወይም ደግሞ ቢቆይ ደግሞ በተሻለ ስቡን ማቅለጥ ይችላል። ከሮቲውን ወይም ደግሞ ካለው ስብን የማቅለጥ ሂደት እንዳይወጣበት ያደርገዋል ማለት ነው። በመጨረሻው እንግዲህ ስባችንን እንዳናቀልጥ የሚያደርገን በነገሮች ወይም ደግሞ በሁኔታዎች ኮንሲስተንት አለመሆን ወይም ደግሞ በጽናት ሳያቋርጡ በትክክለኛ ታይምና ወቅት አለመስራት ማለት ነው። ይሄ ማለት ምን ማለት ነው? አንዳንድ ጊዜ ለምሳሌ ሰዎች ዳይት ብለው ይጀምራሉ። አንድ ሳምንት ወጥረው ዳይት ያደርጋሉ። የሚቀጥለው ሳምንት ላይ ሶስት፣ ሁለት፣ አራት ቀን ይፎርሻሉ። ከት ከዛ ተመልሰው ይጀምራሉ። ልክ እንደዛ ወርካውት ማድረግ ይጀምራሉ ይላሉ፣ ዛሬ ይጀምራሉ። ከዛ የሆነች ስራ የሆነ ነገር ሲገጥማቸው ያቋርጣሉ። ልክ እንደዚህ አይነት ማለት ነው። ኮንሲስተንት ያልሆነ ወይም በቋሚነት እየተከናወነ ያልሆነ የእንቅስቃሴ የአመጋገብ ኢቭን የእንቅልፍ ፕሮግራም ከሆነ ስባችንን እንዳናቀልጥ ያደርግብናል ማለት ነው ለምሳሌ ዛሬ አራት ሰዓት የምትተኙ ከሆነ ነገ ስድስት ሰዓት ከዛ ነገ ሰባት ሰዓት እንደዚህ የምትሉ ከሆነ ሰውነታችሁ ውዝግብግብ ነው የሚለው ስለዚህ ስብን ከማቅለጥና ሁኔታዎችን ከመላመድ እንድትወጡ ያደርጋችኋል ለምሳሌ ሁልጊዜ ሶስት ሰዓት እንቅልፋችሁን የምትተኙ ከሆነ ሁል ጊዜ ሶስት ሰዓት ላይ ሰውነታችሁ እንቅልፋችሁ እንዲመጣ ያደርጋል ማለት ስለዚህ ይህንን ነገር ማወቅ አለባችሁ በእያንዳንዱ በምትሰሯቸው ስራዎች በኤክሰርሳይዝ ሊሆን ይችላል በአመጋገብ ምን መሆን አለባችሁ ኮንሲስተንት ሆናችሁ ነገሮችን ጠብቃችሁ መንቀሳቀስ ይገባችኋል ማለት እነዚህ አምስት ስህተቶችን የምታስወግዱ ከሆነ በእርግጠኝነት ነው የምላችሁ እድሜ ሳይገድባችሁ ጄኔቲክስ ሳይገድባችሁ ስባችሁን አቃጥላችሁ የምትፈልጉት ዓላማ ላይ ደርሳችሁ የተሻለ ሰውነት መያዝና የተሻለ የጤና ሁኔታ ላይ መድረስ ትችላላችሁ። እነዚህ አምስት ስህተቶች ግን እጅግ በጣም አደገኞቹ ናቸው። ከዚህ ውጭ እንግዲህ ጥቃቅን ስህተቶች ሊኖሩ ይችላሉ። በቀጣይ ቪዲዮዎች ደግሞ እያነሳን እያወራን ስንቀጥል የምናገኛቸው ሊሆን ይችላል። አሁንም ቢሆን እንግዲህ የምትጠይቁት ጥያቄ ካለ ሀሳብ፣ አስተያየት ካላችሁ እንግዲህ በኮሜንት ማሳወቃችሁን አትርሱ። የእናንተን ኮሜንት ባየው ቁጥር ደግሞ ቪዲዮ ለመስራት ለመነሳሳት ይሆነኛል ማለት ነው። ስላዳመጣችሁኝ ስለተከታተላችሁኝ ከልብ ከልብ አድርጌ አመሰግናችኋለሁ። መልካም ጊዜ ይሁንላችሁ። በቀጣይ ጊዜ እስክንገናኝ ድረስ ቸር ሰንብቱ። በባይ